ሰላማችሁ በያላችሁበት ብዝት ይበልልኝ ውድ ቤተሰቦቼ እንግዲህ ዛሬ ጨሪቃዎች ቃዎች ቅመም እያልመጣችም ብሩኬ ደግሞ ከሀብቴ ጋር ነው የመጣው እንዳያችሁት በጣም ደብሮታል በጣም እያሳዝናሉ እውነት ለመናገር ይሄ ሁሉ ሀይሚና ብሩኬን ለመለያየት ሆን ተብሎ የተደረገ ሴራ ነው የሚመስለኝ እንጂ ብሩኬ ከሀይሚ ምንም አይነት ነገር አይደብቃትም ሊደብቃትም አይችልም ግን የእነሱን ግንኙነት የእነሱን አብሮ መሆን ስኬታማ መሆን በሰው ዘንድ የተቀባይነት እንዳላቸው ሁሉም ስለሚያውቅ በእነሱ ማይቀና የለምና የሚቀናባቸዋል እነሱ ለማላየት በጣም ብዙ የሚጥሩ ሰዎች አሉና ምናልባት እነሱ ያጠመዱ ሴራ ሊሆን ይችላል ከዛ ውጭ ግን የማይስተካከል ነገር የለም። ዛሬ የምላችሁ ነገር ሀይምዬና ብሩኬ መቼም አይለያዩም፣ ይታረቃሉ፣ እንደ ዱራቸው ይመለሳሉ። ግን የሚያሳዝነኝ ነገር ምን መሰላችሁ? ጨሪቃዎች ከሆነ ችግር ላይ ወጥተው የሆነ ደስታ ውስጥ፣ ፍቅር ውስጥ ብዙ ጊዜ መቆየት አይችሉም። በቃ ያንን ችግር አለፍን ብለው ወደ ደስታቸው፣ ወደ ፍቅራቸው ሲገቡ የሆነ ነገር መጥተው ድንቅር ይላል ማለት ነው እና በሁለታቸው መካከል አሁንም ቢሆን የማይፈጠር ችግር የለም ግን በመግባባት በመነጋገር በመተማመን ሁሉም ነገር ይፈታል፣ ይስተካከላል። የማይስተካከል ነገር የለም። ምናልባት ነገሮች በዕለቱ ስሜታዊ ሊያደርጉ ይችላሉ። ብዙ ነገሮች ልንነጋገር እንችላለን ግን የማይፈታ ነገር የለም። ተረጋግቶ ራስን አዳምጦ ችግሮችን ግራና ቀኝ አይቶ ማስተካከል ይቻላል። አሁንም ይስተካከላል። ምንም የማይስተካከል ነገር የለም። ይስተካከላል እና ትናንትና ሀብቴም እንዳያችሁት በሁለቱ ወገን ሆኖ ነበረ ሲናገር የነበረው። እኔ በጣም ደስ ነው የሚለኝ ሁልጊዜ ሀብቴ የሆነ ችግር ሲፈጠር አንዱን ደግፎ አንዱን አይናገርም እና ብሩኬም በብሩኬም በኩል በሃይሚዬም በኩል ሆኖ ሚዛናዊ አድርጎ ነው የሚናገረው። አንተ እንደዚህ ብታደርግ እንደዚህ ነው፣ እሷ ደግሞ እንደዚህ ብታደርግ እንደዚህ ነው። እንዲህ ማለት አልነበረህም፣ እሷም እንዲህ ማለት አልነበረባትም። በቃ ይሄ ሚዛናዊ የሚባል ይሄ ሰዋዊ ንግግር ታውቃላችሁ። በቃ ይሄ ሁለቱን ነገሮች አመዛዝኑ የሚናገር ሰው ሲያጠፋ አጥፍተሻል ሲያጠፋም እሱ አጥፍትሃል ይህም ብታረግ ይሄ ነው ብሎ ሰውን ማስማማት በጣም ትልቅ ነገር ነው ብዬ አስባለሁ። እና እና ቅመምዬ ጋርም እንደዚህ ነው የማየው። እና ቅመምዬ ነውድ ያለውን ነገር እውነት ይሄ ነገር ተፈጥሮ ከሆነ ለብሩኬ ሁሉንም ነገር ነግረሹ፣ አሳይተሹ፣ ችግራችሁን ብትፈቱ፣ ለጥላቶች በር ባትከፍቱ። ምክንያቱም በቃ አይታችኋል አይደለ? በቃ የሆነ ነገር ሲፈጠር ነገሮች እየተባባሱ በጣም ትንሽዬ ነገር የተባለችው እየተባባሰች ነው የምትሄደው እና ያለውን ችግር በግልፅ ፊት ለፊት መነጋገርን የመሰለ ነገር የለም። ሁሉም ነገር ይስተካከላል። እና አሁን ላይ ምናልባት እነሱ አሁን ስለተኮራረፉ ምናምን አለመግባባት በመካከላቸው ስለተፈጠረ ብቻ አንዳንድ ሰዎች ያው እነሱን ለማለያየት ብዙ ነገር ስለሚጥሩ ምናልባት የእኛ እንትን ነው ምናምን ብላችሁ ከሆነ አትሳሳቱ። የማይስተካከል ነገር የለም። ሰው ልጅ ከተነጋገረ ከተግባባ ከተደማመጠ ሁሉም ነገር ይስተካከላል። ሀይሚና ብሩኬ መቼም አይለያዩም። እውነቴ ነው ምላችሁ፣ በቃ የሚለያዩ ሰዎች አይደሉም ሲጀመር ማለት ነው። ሰውን እኮ እንደዚህ አይታችሁ እኮ ማየትም መገመትም ትችላላችሁ። እነሱ በቃ ፈጣሪ ያገናኙናቸው። ሁለት አንድ አይነቶች ናቸው። በቃ አንድ አይነት ታውቃላችሁ፣ የሚመሳሰልባችሁ ሁሉ ነገራቸው እንደው በዚህ እንኳ በቪዲዮ ውስጥ እንኳ ፍቅራቸው አንድ አይነት መግባባታቸው ይሄ እንዴት ልበላችሁ፣ በጣም በሁለታቸው ያለ ፍቅርና ይሄ መግባባት መከባበር የሚባለው ነገር አለ። ግን የሆነ ችግር ሲፈጠር እነሱ ይሄ ልጅነትም ይሄ ወጣትነትም አፍላነትም አለ አይደለ? እሱ እሱ ነገር እንትን ስለሚላቸው ነው እንጂ ሌላም ምንም የሚፈጠር ነገር የለም። ይስተካከላል። የማይስተካከል ነገር የለም። አንዳንድ ሰዎች እባካችሁ እባካችሁ ተዋቸው፣ ይኑሩበት፣ ይስሩበት፣ ይለወጡበት። በቃ ምንም አላደረጓችሁም እኮ በቃ የእውነቴ ነው። ከሰው አልደረሱ ሰው አይሳደቡ ምንም አይሉ እና እባካችሁ ተዋቸው። የእውነቴ ነው ምላችሁ፣ እህት ወንድም ካላችሁ ተዋቸው በቃ። ምናልባት እናንተ ብሩኬ ልትወዱ ትችላላችሁ፣ ምናልባት አይሚ ልትወዷት ትችላላችሁ። እሱም መብታችሁ ነው የመውደድ ግን ደግሞ ስትወዱ ደግሞ አንዱን ወዳችሁ አንዱን እንትን እያላችሁ አይደለም፣ ዝቅ እያደረጋችሁ እያንቋሸሻችሁ አይደለም። የምንወደው ሰው ካለ የምንወደው ሰው በዙሪያው ያሉትን ሰዎች የማክበር ግዴታ አለብን እንጂ ውደዱ ግዴታ የለም። ግን በዙሪያው ያሉትን ሰዎች ማክበር አለብን ብዬ ነው የማስበው፣ እንደኔ ማለት ነው። እና ብሩኬን የምትወዱ ከሆነ የብሩኬን ደስታ የምትፈልጉ ከሆነ የሚወደውን ውደዱለት፣ አክብሩለት። በቃ ሌላ ምንም ነገር የለውም። ሀይሚዬን የምትወዷት ከሆነ በዙሪያው ያለት ያሉትን ይህን የምትለውን ሰው አክብሩላት ውደዱላት፣ በቃ ከዚህ ውጭ ምንም ነገር የለም። በቃ ሰው ግዴታ ውደድ አይባልም። ግን እኔ የሚገርመኝ ነገር እንዴት መሰላችሁ? አንዱን ተወዱና አንዱን በቃ የሌለ እንትን ትላላችሁ። እና እንደዛ አይደረግም። እውነት ነው የምላችሁ። ከቻልን እኮ እኛ ሰውን ሁሉ የመውደድ ግዴታ አለብን። ታውቃላችሁ አይደለ እንደው በእንትን እንኳ ብትሄዱ ፈጣሪ እኛን እንደሚወደን ሁሉ እኛም ሰዎችን የመውደድ እኮ ግዴታ አለብን። ግን ደግሞ ያ እንኳ መሆን ካልቻለ እንኳ ቢያንስ መጥላት ጥሩ አይደለም። እና እግዚአብሔር ነገሮች ተስተካክለው ጨሪቃዎች በሰላም እንደሚመጡ ባለሙሉ ተስፋ ነኝ። ይስተካከላል። ብዙ የምትወዷቸው አላችሁ፣ በጣም በጣም በጣም ማለት ነው። እና እናንተም ተረጋጉ። በጣም ብዙ የምትጨነቁ አላችሁ። ፈጣሪ ተስተካክሎ ነገሮች ተስተካክሎ ይመጣሉ፣ ይታረቃሉ፣ ወደ ድሯቸው ይመለሳሉ። እንግዲህ ማያጋጥም ችግር የለም ችግር ያጋጥማል። እና እግዚአብሔር ከነሱ ጋር ይሁን፣ ነገሮች ሁሉ ተስተካክለው ይመጣሉ። ቅመምዬም እንግዲህ ሁለት መቶ አርባ ዘጠኝ ደርሳለች እና ሰብስክራይብ እያደረጋችሁ